ጠናስትልን አስተለን እንደምን አላችሁ? ውድ የፕሮግራማችን ተከታታዮች ጃን ተከል ሚዲያ ነው። በዛሬው ፕሮግራማችን አንድ ዝግጅት ይዘን ቀርበናል። ዝግጅታችን የእንግዳ ዝግጅት ነው። እንግዲህ ሰሞኑን ከመጋቢት 27 2017 ዓ.ም ጀምሮ በባህር ዳር ከተማ የብሔራዊ ውይይት ኮሚሽን በዘጋጀው መድረክ ላይ በአማራ ክልል የሚገኙ አማራን ጨምሮ ቅማንት፣ አገው አርጎባ ብሔረሰቡ የተሰብስበው የአጀንዳ ማሰባሰብ በሚል ውይይት ሲያደርጉ ሰምተዋል። በዛ ውይይት ጥሩ የሆነ ትግል ሲካሄድ እንደሰነበተ በየእለቱ ሲለቀቁ ከነበሩ ማህበራዊ ሚዲያ መረጃዎች ለማግኘት ችለናል። ሂዶ ሂዶ መጨረሻ አካባቢ ግን የተለየው ከአሁን በፊት በአማራ ክልል አክቲቪስቶች እንዲሁም ባለስልጣናትና ሌሎች ሚሊቶች ሲነሳ የነበረውን ብቻ አጠቃለው ከዛ ውጭ ያለውን የብሔር ብሔረሰቦችን የጥያቄ ወይም የመብት እንቅስቃሴ ጥያቄ ወደ ፌዴራል በሚሄደው ሂደት ላይ ወይም ወደ ፌዴራል ተለይቶ እንዲቀርብ ከተደረገው ፕሮግራም ወይም ውይይት ላይ እንዳይሳተፍና እንዲቀር ያደረጉት ምክንያት አለሱ ነገር በርካታ የብሔር ብሔረሰቦችን በአማራ ክልል የሚገኙትን ማለት ነው፣ ብሔር ብሔረሰቦችን እንዳስቆጣ ብዙዎቻችን በማህበራዊ ሚዲያ ተከታትለናል። ይህ ጉዳይ እንግዲህ እስካሁን ድረስ ስናዳምጥ ስንሰማ የነበረው ነገር በማህበራዊ ሚዲያ በሚለቀቁትና በተለያዩ የአማራ ክልል አክቲቪስቶች ሲነገር የነበረው እንዲሁም ደግሞ በክልሉ ሚዲያ የተነገረውን ብቻ እንጂ ከዛ እንዲያው በጥልቀት ምን ነበር ምን ተደረገ የሚለውን ነገር በዝርዝር እስካሁን ድረስ መረጃው አልነበረነ። እንግዲህ ዛሬ ግን ያን መረጃ ከስሩ አንስቶ ሊነግረን የሚችል እንግዳ ነው የቀረብኩት። እንግዳዬም የቅማንት ዲሞክራሲያዊ ፓርቲ ፕሬዚዳንት አቶ አውግቸው ማለደ ይሆናል። እንግዲህ ፕሮግራማችን በጽኖት ተከታተሉ ዘንድ እየጋበዝኩ ወደ አቶ አውግቸው አልፋለሁ። እንኳን ደህና መጡ አቶ አውግቸው። እንኳን ሰላም ቆያችሁ። ያው እንግዲህ እሱ ነው አንተ እያልኩ ተምልዝም የአንተ እያልኩ ብቀጥል ይሻላል። በጣም ጥሩ። እንግዲህ በባህር ዳር በተባለው መጋቢት 27 ጀምሮ እስከ ሚያዝያ 4 2017 ዓ.ም ውይይት እንደተደረገ የብሔራዊ ውይይት ኮሚሽን በዛ ቦታ ሰፊ ውይይት እንዳደረገና ብሔር ብሔረሰቦችም ተሳትፎ እንዳደረጉ ተነግሯልና እንዲያው በዛ መድረክ ቀርቦ የተገኘው ውጤት ምንድን ነው? ምናልባት እናንተም እንደ ፖለቲካ ፓርቲ ተሳታፊዎች ነበራችሁ፣ የቅማንት በኮሚቴውም፣ እንዲሁም ደግሞ በሀገር ታዋቂ ሰዎች በሚባሉም የተሳተፉ ነበሩ ምንድን ነው በዛ መድረክ ያገኛችሁት፣ የቀረበው እና ውጤቱ ምንድን ነው ሚል እስኪ ጥር ያለ ማብራሪያ ብትሰጠን። እሺ በቅድሚያ አመሰግናለሁ። የቅድሚያ ሀሳብ የሚሆነው ለመላው የክርስትና እምነት ተከታዮች በሙሉ እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የትንሣኤ በዓል ዋዜማ በሰላም አደረሳችሁ ማለት ትፈልጋለሁ። በመቀጠል ያነሳልኝን መሰረታዊ የሆነ አጀንዳ ለማንሳት ያክል እንግዲህ የሀገራዊ ምክክር ኮሚሽን የፖለቲካ ፓርቲዎች ለበርካታ ዘመናት በሀገር አቀፍ ደረጃ ሀገራችን ከገባችበት ሁለንተናዊ የሆነ ቀውስ ሊያወጣ የሚችል በምክክር ችግሮቻችን እንውጣ የሚል እሳቤ ሲነሳ ቆይቷል። ከዚህ አንጻር እኛም እንደ ፖለቲካ ፓርቲ በዚህ ውይይት ላይ ለበርካታ ዘመናት ስንወያይበት የቆየነው ነው። ይህንን ውጤታማ ለማድረግ በሁሉም ክልሎች ደረጃ ውይይት ከተደረገ በኋላ ወደ አማራ ክልል ከሚያዝያ 27 ጀምሮ ውይይቱ መደረግ መቻ ያለበት አጀንዳ ምን ልየታ መደረግ መቻ ያለበት በሚል በክልል አቀፍ ደረጃ የአጀንዳ ልየታ ስራ ሲከናወን ቆይቷል ማለት ነው። እንደሚታወቀው ከዚህ በፊት በአማራ ክልል በተለያዩ ዞኖች በአራት ክላስተር ተከፍሎ በዞን ደረጃ አጀንዳ የማሰባሰብ ስራ ተሰርቷል። እዛ ላይም የቅማንት ህዝብ እንደ ቅማንት ህዝብ፣ የፖለቲካ ፓርቲያችን እንደ ፖለቲካ ፓርቲ ተሳትፏል። አጀንዳ የመለየት ስራ ሰርቷል ማለት ነው። ያን የማጠቃለል ወደ ክልል በክልል አቀፍ ደረጃ ደግሞ ሚያዝያ 27 በዛ መንገድ የአጀንዳ የማለያየ የማሰባሰብ ስራ ሲሰራ ሰንብቷል ማለት ነው። እንግዲህ እንደሚታወቀው እንደ ክልል በክልል ደረጃ ብሎም በሀገር አቀፍ ደረጃ ለህዝባችን እንደ ድርጅት ወይም ደግሞ እንደ ተጽዕኖ ፈጣሪም እንደ ተጽዕኖ ፈጣሪ የሃይማኖት አባቶችና ሌሎች ተቋማቶች መንግስትም እንደ መንግስት ሁሉም ተቋማቶች አሉን የሚሏቸውን አጀንዳዎች ሲያሰባስቡ የሰነበቱበት ሁኔታ ነው ያለ ማለት ነው። እንግዲህ ድርጅታችንም እንደ ድርጅት አሉ የሚላቸውን አጀንዳዎችን በተለያዩ አባላቶቻችንና ደጋፊዎቻችን እንዲሁም አማካሪዎቻችን አማካኝነት እኛም እንደ ድርጅት አመራሮች የቅማንትን ሕዝብ የሚመስሉ በድርጅቱ ስም መቅረብ መቻል ያለባቸው የሚሏቸውን አጀንዳዎች ለይተን ለምክክር ኮሚሽኑ ከዚህ በፊትም አቅርበን ነበር። በበቀደም በተደረገው የሶስት ቀን የአጀንዳ ማሰባሰብ ስራም ሙሉ አሉ የምንላቸውን የህዝባዊ አጀንዳዎችን ለማቅረብ ሞክረናል፣ ማለት ነው። በጣም ጥሩ። እንግዲህ አንተም አጀንዳው እየቀረበ እንደሆነ ጥሩ ስራ እየተሰራ እንደሆነ በአማራ ማስ ሚዲያ ቀርበ የሰጠው ቃለ መጠይቅ አለ። በዛ ላይ አድንቀሃል ተብሏልና፣ ማድነቅ በእርግጥ የሚጠላ ነገር አይደለም። ምንድነው ያደነቀው? ምን ለማለት ነው እንግዲህ ብዙዎች የሚያነሱት ምንድነው? አቶ አውግቸው ለማን ተወክሎ ነው የሄደው? የቅማንት ጥያቄ ውድቅ ተደርጎ ወደ ፌዴራል መንግስት ወይም በፌዴራል ደረጃ ለሚካሄደው ውይይት ያልቀረበ ግን እሱ ደግሞ በሚዲያ ቀርቦ ጥሩ ስራ እየተሰራ እንደሆነ እውቅና ሰጥቷል የሚል ትችቶች በስፋት ይደመጣሉና፣ ምንድነው እስኪ ስለዛ ጥር አድርገ ነገር ምንድነው በአንተ ያገኘው እርካታና ለማመስገን ሲያበቃ ነገር ምንድነው? እሺ እንግዲህ ምንድነው አንደኛ ሰው መረጃዎችን ብለን ባርጎ ፈልፍሎ ከባለቤቱ ማግኘት ይጠበቃል። በመነሻነት ፖለቲካ እንዲሁ አንድ ጊዜ ባገኘው መረጃ ወይም ደግሞ አንድ ጊዜ ባዳመጥከው ሁኔታ ሳይሆን የዛንን እውነታ መረጃ በደንብ ፈልፍለህ ማግኘትና እውነቷን መሰረት ያደረገ ለትችትም ወይም ለውደሳም ወይም ለነቀፌታም ብለው ለአንድ ሀሳብ ለማንሳት የጉዳዩንን እውነታ ማረጋገጥ ይጠበቃል ማለት ነው። እንግዲህ እንደሚታወቀው የተሳትፎ ችግር ሰፊ ችግር ገጠመን ብለን አንወስድም እንደ ማህበረሰብ ማለት ነው። የነበረ የጸጥታ ችግር አለ። ሁሉም አካላቶች ወደ አጀንዳ ማሰላሰቢያ ቦታ ወደ ባህር ዳር የመግባቱ ችግር የጋራ የሀገርም የክልሉን ችግር ነው፣ የጸጥታው ሁኔታ ማለት ነው። ከዚህ አንጻር ከላይ አርማጮ እንደ ሃይማኖት አባቶችና እንደ ተጽዕኖ ፈጣሪ የቀሩብን ተወካዮች አሉ። እንደ ፖለቲካ ፓርቲ ግን አምስቱም የፖለቲካ ፓርቲ አመራሮች ተገኝተናል በተገኘበት አግባብ አካሄዱን በተመለከተ የምክክር ሂደቱን በተመለከተ ባህር ዳር ከገባን በኋላ እጅግ በሰላማዊ ሁኔታ መጠናቀቁ አሁንም የሚደገፍ ነውን ማለት ነው። ይህንን ዲናይ ማድረግ አይጠበቅም። በሰላም ወደየቤቱ ተወያዩ፣ ወደ የቤቱ መግባቱም ዲናይ የሚደረግ አይደለም፣ የሚደነቅ ነው። ይህን የክልሉ መንግስት የሰራው መልካም ተግባር ነው ማለት ነው። ይህንንን ማውገዝ የማንችልበትን እውነታ ማንሳት ሊነቀፍ የሚገባው አይደለም ግን ካካሄድ አንጻር ከአጀንዳ አሰባሰብ አንጻር የነበሩ ሶስት ስቴጆችን እንዴት እንዳለፈ ለማስረዳት አንደኛው እንደሚታወቀው በሀያ ሰባት አምስት ግሩፕ ነው የተለየው። አምስት ግሩፕ ነው የተለዩ፣ በሀያ ሰባት አይደለም የፖለቲካ ፓርቲዎች የገቡት በ ሀያ ሰባት አይደለም ከዛ በፊት የነበረው የማህበረሰቡ ውይይት ስለነበረ ከ ሀያ ሰባት ጀምሮ ዝሮ ዝሮ ግን እንደ ፖለቲካ ፓርቲ ከገባንበት ጊዜ እለት ጀምሮ አንድ የፖለቲካ ፓርቲ የተጽዕኖ ፈጣሪዎች የሃይማኖት አባቶች ና የመንግስት እንዲሁም ደግሞ የሲቪክ ማህበራት ተብሎ አራት ግሩፕ ተከፍሎ በአራት ግሩፕ ነበር ስንወያይ የቆየ ነው አጀንዳ ልየታው ላይ አራቱን ቡድኖች ላይ በምንወያይበት እለት የፈለግነውን አሳብ ያነሳንበት መንገድ ነበረ የፈለግነውን ሀሳብ ባነሳንበት እለት በየቡድኑ የማጠቃለያ ቅጽ ሰባት ቅጽ ዘጠኝ የሚባላል ማጠቃለያ ማለት ነው። የቡድኑ አጠቃላይ መረጃዎች የሚቀርቡበት ተጠቃለው የአምስቱን ቡድኖች ተጠቃለው የሚቀርቡበት በዛ እለት በቅጽ ዘጠኝ ላይ እየተወያየን በነበርንበት እለት የሁላችንም አጀንዳ የሁሉም የፖለቲካ ፓርቲዎች አጀንዳ ከየፓርቲዎች የሚቀሩ ነገሮችም ካሉ እየተጨመሩ ቅጽ ዘጠኝን አስፍረን ለሚመለከተው አካል ለምክክር ኮሚሽኑ አስገብተናል። በዛን እለት ኢንተርቪው የአማራ ሚዲያ ኢንተርቪው ሰጠሁ ማለት ነው። ስለዚህ ሰላማዊ በሆነ መንገድ አጀንዳዎቻችን እያቀረብን ነው፣ ችግር አልገጠምን፣ በእለቱ ማለት ነው። ስለዚህ እዚህ ላይ ለምን በሰላማዊ መንገድ አጀንዳዎች እየተሰበሰቡ ነው ብሎ ኢንተርቪው ሰጠ የሚለው የመቃወሚያ ሀሳብ ልክ ነው ብዬ አልወስድን፣ በግል ደረጃ ማለት ነው። ለምን በወቅቱ የገጠመን ነገር የለም የምንፈልጋቸውን አጀንዳዎችን ለሚመለከተው አካል ለቅመን ያቀረብ ነው። ስለዚህ እኛ እንደ ፖለቲካ ፓርቲ ቡድን አጀንዳዎችን ለቅሞ በመያዝ ሂደት ላይ ችግር ስላልገጠምን፣ በዛ መንገድ ለማቅረብ ሞከር። ያለው ሁለተኛው ቅጽ ቅጽ ሰባት የሚባለው ነው ቅጽ ሰባት የሚባለው የየ ፓርቲዎች በፓርቲ ደረጃ አሉብን የሚሉትን አጀንዳዎች ለቅሞ ለምክክር ኮሚሽኑ የምናስረክብበት ቅጽ ነው ማለት ነው ቅጽ ሰባት ቅጽ ሰባትን ሙሉ በሙሉ እንደ ፓርቲ የህዝባችን አጀንዳዎች ናቸው የምንላቸውን አምስታችንም ተፈራርመን በየፓርቲ ፓርቲ ደረጃ የሚሞላ ነው አምስታችን ተፈራርመን አስገብተናል ማለት ነው እዚህ ላይም ችግር አልገጠመንም ቅጽ አስር የሚባለው የሁሉም ቡድኖች የአምስቱ ቡድኖች በአንድ ተጠቃሎ በኃይል መድረክ የሚቀርብበት ነው። እዛ ላይ ቅጽ አስር ላይ በማጠቃለያ ሂደቱ ላይ የቅማንትን ህዝብ ብቻ አይደለም በክልሉ ደረጃ ያሉ የአገውንም፣ የአርጎባንም፣ የወሎንም አካባቢ ያሉ የፖለቲካ ፓርቲዎች ያቀፈ አጀንዳ ተጠቃሎ እኛንን የሚጠቅስ አጀንዳ ተጠቃሎ አልቀረበም የሚለው ቅሬታ በእኔ ውስጥም ያለ ቅሬታ ነው። ከመነሻው ከመነሻው በየፓርቲ በየግሩፕ ደረጃ አምስት አምስት ሰዎች አወያይተው ነው ሲመረጡ እኔም አንዱ እኔም አንድ ተመርጨ ነበረ በፖለቲካ ፓርቲዎች ግሩፕ ላይ እንዳወያይ ማለት ነው አምስቱ ሰዎች ውስጥ አንዱ የነበርኩ ነበርኩኝ እዛ ላይ ስናወያይ ሀያ አምስት ሰዎች ተለይተን ወደ ኃይል መድረኩ ላይ ስንቀርብ ሀያ አምስታችን የተወያየንበትና ወደ ቀጽ 10 የማጠቃለሉን ሂደት ስናጠቃል ከሀያ አምስታችን አምስት ሰዎች መረጥና አምስት ሰዎች አዘጋጁት ሰነዱን ካዘጋጁት በኋላ ጠዋት ሶስት ሰዓት ላይ ይዘው ልንቀረቡ፣ ለሀያ አምስታችን አየነው። መካተት የሚገባቸው ነጥቦች አነሳን። እኛም እንደ ቅማንት እንደ ቅማንት ወጪ የቅማንት ዲሞክራሲ ፓርቲ ያነሳቸው የማንነትና የሳስታ የቅማንት የማንነትና የራስ አስተዳደር ጥያቄ የቅማንት ሕዝብ የሕዝብና ቤቶች ቆጠራን እና በ1999 የተደረገው የሕዝብና ቤቶች ቆጠራ መሰረዝን እና ሌሎችንም መሰረታዊ የሆኑ አጀንዳዎችን በሀያ አምስቱ ውይይት ላይ አቅርቤ ያለሁ ማለት ነው። በዛን እለት በማስታወሻ ተመዝግቦ ተይዟል። ነገር ግን ከግሩፕ ከማጠቃለያ አንቀጹ ላይ ከአስሩ በጥቀጽ አስር ላይ አጠቃሉ የማቅረቡ ሂደት ችግር ነበረበት ይህን ተቃውመናል የቅሬታ ሀሳቦችን አቅርበናል ነገር ግን የሚነሱ ሀሳቦች ሚዲያው ላይ የቀረበው ከተጠቃለለ በኋላ አስደርገው የሚያስወሩ ሰዎች አሉ ጥሩ ነው የቅማንት ህዝብ አጀንዳዎች ተይዟል ተደርጎ እንደተቀረበ የሚችለው ሀሳብ ልክ አይደለም አሁንም ቢሆን እዚ አካባቢ ላይ ያለው ነገር ማስተካከያ ሊወሰድበት ይገባል በቅጽ ሰባት ና በቅጽ ዘጠኝ እንደ ቅማንት ህዝብ ችግሮች ናቸው ብለን አንወስድም ቅጽ አስር ላይ ሲጠቃለል ግን የቅማንትን ህዝብ መሰረታዊ የሆኑ አጀንዳዎችን ሙሉ በሙሉ ያካተት ነው ብለን ግን እንደ ማንወስድ በቅሬታችንም የቅሬታ ቅጾችንም አግብተን ተፈራርመን አስገብን በጣም ጥሩ ሌላው የሚነሳው ተቃውሞ ተዚህ ጋር የቅማንት ብሔረሰብ የህገ ልቦና አባቶች ጸሎት እንዳያደርጉ እንደተከለከሉ በቪዲዮም ላይ በግልጽ የታየበት አጋጣሚ አለ እና የቅማንት ህገ ልቦና አባቶችን እንኳ ሸፍኖ አቶ አውግቸውን ግን ፊት ላይ እያመጣ በተደጋጋሚ የቅማንት ዲሞክራሲ ፓርቲ እያለ እያንቆለጳጰሰ ሲያቀርብ ነበረ። ይሄ ማለት ምን ማለት ነው? ቅማንትን ሳይሆን እየፈለገ ያለው ግለሰቡ ነው ሚል ኢንቴንሽን ያለው አይነት መልእክት ብዙ ጊዜ ይተላለፋልና፣ ምንድነው ከዚህ ጋር የነበረውን ማለት፣ እውን የሃይማኖት አባት ጸሎት እንዳደርጉ ሆን ተብሎ የተሰራ ነው ለታስባለ፣ የሃይማኖት አባቶችን ደፍቀው ላንተ የሰጡት ፕራዮሪቲስት አግባቡ ነው ለታስባለ፣ እስከዚህ አንፃር ምን አወጣ ምን አላወጣ የሚመለከተው ጉዳይ አይደለም። እሱ የሚያጣራካ ሊያጣራ ይችላል። እዛ ላይ ብዙም ማለት የሚፈልገው ነገር አይኖርም። ይሄ ለምን አውግቸው ወደፊት ወደ ፊት ገጽ ወጣ ብሎ መቃወም በራሱ የጤነኝነት የተቃውሞ ሀሳብ ነው ብዬ አልወስድም። ሚዲያዎች በራሳቸው ኢንተረስት ነው ያን ተግባር የሚፈጽሙት። ከዛ ውጭ ግን ከሃይማኖት አባቶች ጋር ተያይዞ የሃይማኖት አባቶች በጾለት ዕለት ራሱ በጾለት ዕለት ፎቶቸውን ቆርጦ ሚዲያው የፊት ገጽ ጻድቆ ሲያቀርብ የሃይማኖት አባቶችን ሲያቀርብ የህገ ልቦና ሃይማኖትንን አባት ቆርጦ ሲያቀርብ ለምን የሚል ጥያቄ እንደ ድርጅት ጠይቀናል። ን ማለት ነው ጠይቅ በስህተት እንደሆነ ኤዲሶራ ኤዲስ ሲያደርግ ቆርጦ እንዳስቀረው በስህተቱ ስለመሆኑ ይቅርታ ጠይቆ ወዲያውኑ ያንን ፎቶ አንስቶ ሌላ ፎቶ ተክቷል። ማለት ነው ይህ መልካምነትን ነው። ይህ መግባባትና ዲሞክራሲያዊ ሁኔታው ያም የወለደው ነው ማለት ነው። ስለዚህ የተፈጠሩ ስህተቶችን አጉልቶ በማየት ጥላቻ ከመፍጠር ባለፈ መልካም የሆነውንን ሂደት ቆርጦ ተቆርጦ የነበረውን በኤዲቲንግ ተቆርጦ የነበረውን አስተካከለ ብሎ ማወደሱ ነው ይጎደው አሁን አስተካክሎ ወደፊት ገጽ ማምጣቱ ሚዲያውንን አብሮነቱን ለማጠናከር ይጠቅማል እንጂ የመጀመሪያውን ስህተት ብቻ አንጠልጥሎ በመጓዝ የሚስተካከል ዲሞክራሲያዊ ስርዓት አይኖርም። ስለዚህ ሆን ብሎ አለማድረጉን አድርጉን ይቅርታ እስከጠየቀ ድረስ ሚዲያው ያንን የይቅርታ ሀሳቡን ብቻ ነው የዘመን ቀጥለው ማለት ነው። እውነት በተፈጠረ ጥላቻና በተፈጠረ የተቃውሞ ሀሳብ ወይም ደግሞ የህግ ልቦና አባቶችንን ማካተት ያልተፈለገ ሆኖ ቢሆን፣ እንደ ቦርድ የተወሰነ ውሳኔ ሆኖ ቢሆን በዛ መንገድ ነበር የሚቀጥለው ማለት ነው አንዲህ ከፊት ገጹ ከፎቶ ጋር ተያይዞ ሁለተኛው ግን ሁለተኛው ጸሎት እንዳያደርጉ ክልከላ ጋር ተያይዞ ክልከላውን የፈጠረው መሀል ላይ የነበረ አንድ የሃይማኖት አባት ነው። አይታችሁታ ቪዲዮ መሀል ላይ የነበረው የአንድ የሃይማኖት አባት አይ ሰዓት እየረዘመ ስለሆነ ይበቃሉ ሲመለስ የኛው አባት ጸሎት ማድረግ የነበረበት መሆኑን ኮንሲደር እናደርጋለን። ሁላችንም ይገባናል። ባለማድረጉ ሁላችን ሞራታችን ተመቷል። እዛ ውስጥ ነው የነበር ጸሎቱንን የሃይማኖት አባት ቡራኪው ሰጥቶ ቢሆን ምን ያህል ደስታ እንደሚፈጥርብን በውስጣችን ሁላችን የምንረዳው እኛ፣ እዛ ውስጥ የነበር ነው ሰዎች ነን። ውጭ ያለው ሰው ባየው ነው ባየው ልክ ነው። እኛ ግን በአካል እዛው ነው የነበር ነው። ጸሎት ባለማድረጉ የተሰማ ነው ስሜት ከፍተኛ ስለነበር ማለት ነው። ዙሮ ዙሮ ግን ያንን ችግር የፈጠረው ሚዲያውም አይደለም፣ ምክክር ኮሚሽኑም አይደለም፣ መንግስትም አይደለም። ለማንም የምንሰጠው አይደለም። ያንን ችግር የፈጠረው እዛ ውስጥ የነበረው አብረ ቁሞ የነበሩት ማይኩነን የራሱ ጸሎት ማድረስ ባይችልም እንኳን ለቀጣይ ላለው ሃይማኖት አባት መስጠት እየቻለ ወደ ኋላ መመለሱ ችግሩ የዛ የሃይማኖት አባት እንጂ ለማንም ተቋማ ስለዚህ ደባ ደባ ያለ አስመስለው ደባ ያለ ሊሆን ይችላል። እሱም ያውቁት ራሳቸው ናቸው ማለት ነው። ክልከላው ከውጭ ሌላው ጥያቄ ሌላው ጥያቄ እንግዲህ ምንድነው ታዋቂ ወይም ተጽዕኖ ፈጣሪ ግለሰቦች እንዲሁም እናንተ በፓርቲውም ደረጃ በኮሚቴውም ደረጃ ተሳትፋቸዋል የነበረው ተሳትፎ እንዴት ነበር? ማለት በነበረው መረጃ የማሰባሰብ ሂደት እና መረጃን አክቲቪሊን እያስተመሳተፍ አንጻር ሁሉም የተወጣው ሚና ሚን ይመስል ነበር? እንግዲህ ሁሉም በመሳተፍ ሂደት ሁሉም በስሜት ነበር የሚንቀሳቀስ የነበረው የራስ የሕዝብን አጀንዳ ነው ብሎ ያሰበው አካል ሁሉ አንጀድና አንግቦ የሄደው አካል ሁሉ የያዛቸውን አጀንዳዎች ለሚመለከተው አካል አድሬስ ለማድረግ ይታገል የነበረው ትግል እጅግ በጣም የሚመሰገን ነው። ህዝባዊ ውክልናውን ይዞ በመጣበት አግባብ ነበር ይዞ ያቀርብ የነበረው። ከዚህ አንጻር ለምሳሌ እኛ እኛ ፖለቲካ ፓርቲዎች ፖለቲካ ፓርቲዎች ላይ ስለነበር አስራ አራት ፓርቲዎች ስለነበር የምንሳተፈው ስለ አስራ አራቱ ፓርቲዎች ነው ሙሉ እውቅና የሚኖረኝ ሌሎች ተቋሞች ጋር ተያይዞ ያለውን እውነታ በግለሰቦች ደረጃ ከምንሰማው ባለፈ ፎርማል የሆነ ውይይት ላይ ተሳታፊ ስላልሆነ እነሱን አካላቶች ማናገር ነው የሚሻለው ማለት ነው እንደ ፖለቲካ ፓርቲዎች ግን እንደ ፖለቲካ ፓርቲዎች ግን አፍኖ ያስቀረ ኃይል አልነበርም። የፖለቲካ ፓርቲዎች ውይይት ግሩፕ ውይይት ላይ ችግሩ የተፈጠረው ቅድም ስል እንደነበርኩት ወደ ኃይል መድረክ ከመጣ በኋላ ሁሉም አምስቱም ግሩፖች በጋራ የተጠቃለለ የክልሉ አጀንዳ ሆኖ ሲቀርብ የተፈጠረ ችግር ነው። እሱን የተፈጠረውን ችግር ደግሞ የሃይማኖት አባቶችና አስተባባሪ ኮሚቴዎች አዲስ አበባ ላይ መጥተው እኛ መዛ የፖለቲካ ፓርቲዎች የጋራ ምክር ስናዋቀር ስለነበረ ክልል ላይ አዲስ አበባ ላይ መጥተው የሃይማኖት አባቶችን ይዘው አስተባባሪ ኮሚቴዎች የሰሩት ስራ የሚደነቅ ነው። ይህ የሚበረታታ ነው ማለት ነው። ይህን ተግባር ግን ፖለቲካ ፓርቲው ስላልፈጸመው ፖለቲካ ፓርቲ ተቃውሞታል ማለት ደግሞ አይደለም። አስተባባሪ ኮሚቴውም የፖለቲካ ፓርቲ አንድ አካል ነው። አስተባባሪ ኮሚቴው ሲፈጽመው ፖለቲካ ፓርቲውን እንዳልፈጸመው ተደርጎ ፖለቲካ ፓርቲውን የማጠልሸት ወይም ደግሞ ፖለቲካ ፓርቲ ሲፈጽም አስተባባሪ ኮሚቴውን የማጠልሸት አይነት ሂደት ካለ ለቀጣይ ለተቋማዊ አንድነታችን ክፍተት የሚፈጠር ስለሆነ እዚህ አካባቢ ያለው አሰራራችን አስተባባሪ ኮሚቴው የፈጸመውን መልካም ተግባር አድንቀን አመስግነንም ጭምር ህዝባዊ ማድረግ ነው፣ ጭምር የፖለቲካ ፓርቲ ደግሞ በዛ መንገድ እንዲሰልፍ የማድረግ ስራ በጋራ ተመካክሮ መስራት ነው። ተሳትፎ ሂደቱ ሁሉም ኃይል የራሱን ሀሳብ በማንሳት ሂደት እንደ ችግር የወሰድንበት ሁኔታ አልነበረም። በጣም ጥሩ። ሌላው መጨረሻ ላይ የተለዩት በፌዴራል ደረጃ ለውይይት ይቀርባሉ ተብለው የተመረጡት አጀንዳዎች ሲነበቡ አንተ መድረኩ ላይ እንደ ነበር ካሜራው በተደጋጋሚ ያሳይ ነበር። ተቃውሞ የወጡ አካላት እንደነበሩ አንተ ደግሞ ተቃውሞ የሚወጡትን አረቆዩ ምናምን ትል እንደነበር ሁሉ ተነግሯል። ምን ማለት ነው? ከዚህ ጋር እስኪ ነበረውን ብይታ ለምንድን ነው አንተስ ተቃውሞ መውጣት ያልቻልከው? ተቃውሞ እንኳን ባትወጣ ለምንድን ነው የሚወጡትን አረቆዩ ምናምን እንዳልክ የሚነገረው? ሀሰት ወይስ እውነት? እዚህ አንጻር የነበረው ሲልገረ እንግዲህ እንትኑ ሐሳቡን ስላነሳልኝ በጣም ማመሰግነው። ምክንያቱም አይባልም የሚል እምነት የለኝም። ሊያስወሩ ይችላሉ፣ እንደዚህ አይነት ወሬዎችን ማለት ነው። ቢኮዝ የተንጠለጠልንበት እና የቆምንበት መስመር ነው ለነዚህ አይነት መንገዳችን ወደዛ መንገድ ሊወስደን የሚችለው እንግዲህ እየመራን ያለነው የፖለቲካ ፓርቲ ነው። ለዛውም ደግሞ እጅግ በጣም ከፍተኛ ትኩሳት ባለበት የአማራ ክልል ውስጥ ነው መንቀሳቀሰው። ከዚያ አንጻር አማራ ክልል ውስጥ ያለውን ሰላም ለማረጋጋት እየሄዱበት ያለው የመንግስት የክልሉ መንግስት እየሄደበት ያለው ሁለንተናዊ የሆነ እንቅስቃሴ ማድረግ ይጠበቃል። ይሄን እንድናይ ለማድረግ የሚንቀሳቀሱ ሀይሎች በራሱ ያለውን የመንግስታዊ ሊንኬጅ የቅማንትን ህዝብ መንግስታዊ ሊንኬጅ ለመቆራረጥ የሚፈልግ ህሳቤ ነው። ከእንደዚህ አይነት ድርጊት ማቆም መቻል አለብን። የመጀመሪያው ለምን ሰላማዊ እንቅስቃሴው ነው የወለደው። ባህር ዳር ሄዶ ለመወያየት ባህር ዳር እንኳን ረግጠም ነበር እና ቃለን እኮ ሁላችን ይህ እኮ ተደብቆም ያልፍ አይደለም። አይደለም፣ ባህር ዳር ልንመጣ ጎንደር ኤርፖርት እኮ ለመሳፈር ይገጥመን የነበረውን የሰላም ወጣቱ ከናቀዋለን። አሁን እኮ ከፖለቲካ ሰላማዊ ትግሉ የዲሞክራሲያዊ ምህዳሩን ከክልሉ መንግስትም ከፌዴራል መንግስትም ያለን መልካም የሆነ ቁርኝት የወለደው እኮ ነው። ዛሬ ላይ ቁጭ ብለን እንድንመካከር ና ችግሮችን እንድናሳይ እያደረግን ያለንበት ሂደት እኮ ከዛ ያዛይ። ከዚህ ጋር እስኪ ከዚህ ጋር ተያይዞ ወደ አነሳልኝ ሐሳብ ለምጣና መድረክ ላይ እኔ እንድወጣ ወደ መድረክ ወጥቼ ሃያ አምስታችንም ከየግሩፕ ተወክለን እንድንወጣ የተደረገበት በየቡድናችን አምስት አምስት ሰዎች በነበረው ልየታ ላይ አምስት ጊዜ አምስት ሀያ አምስት የግሩፕ አወያዮች ከመድረክ ላይ ተቀምጠናል። የሃይማኖት አባቶች አይደለም። መድረክ ላይ ከተቀመጥነው በኋላ ሪፖርት ሲደረግ ቅሬታ የፈጠረባቸው አስተባባሪ ኮሚቴዎች እና የሃይማኖት አባቶች ወጥተዋል በእለቱ ሌሎች የአገውም አዊም የወሎም ሌሎችም አልወጡም። ኦሮሞ የወሎዎች ማለት ነው። ኦሮሞ እነሱ አልነበሩም። ሲጀመርም በውክልና ደረጃ የነበረዋል መሰለኝ፣ መረጃው የለኝም። ዝሮ ዝሮ የወሎ ፓርቲዎች ነው የነበሩት። እሺ፣ በእለቱ በማጠቃለያ መድረኩ ላይ የወጣው የአስተባባሪ ኮሚቴዎች ናቸው እና የሃይማኖት አባቶች ናቸው። የፖለቲካ ፓርቲው አልወጣ ሙሉ ማለት ነው እንደ ወጣ ተደርጎ የሚያስወሩ ሰዎች እንዳሉ ትላንትም ስልክ ተደውሎ ተነግሮ ነበር። ከፖለቲካ ፓርቲያችን የወጣ መድረክ ነው የወጣ ሰው የለም። እንዳይወጣም ደግሞ የከለከለ የለም። ሰው መብቱ ነው። መድረክ በመርገጥ ውጤት የሚያስመጣ ሆኖ ከተገኘ ከተገኘ ማለት ነው፣ መድረክ ረግጦ በመውጣት ውጤት የሚያመጣ ሆኖ ከተገኘ መድረክ ረግጦ በመውጣት መብት ነው የሰው ልጅ። ግን ደግሞ ግን ደግሞ ክልከላ እያደረገ ነበር። እኔ ያለሁት ስቴጅ ነው እንግዲህ ሁለት ሺ ምናምን ህዝብ ነው አዳራሽ ላይ ያለው። የት ላይ ሆኖ ክልከላ ሊደረግ እንደሚችል በምን አይነት ሲስተምም ክልከላው ሊደረግ እንደሚችል አልገባኝም። እንደዚህ አይነት ሀሳብም ተነስቶ ከሆነ ማለት ነው። ከዛ ውጭ ግን እሱ ረግጦ አልወጣ የሚባለው ሂደት ዛሬም አላደርገውም፣ ነገም አላደርገውም፣ ለወደፊቱም አላደርጉም። ከዚህ በፊትም አላደረግኩት። መድረክ ላይ በጠረጴዛ ዙሪያ ሀሳብነን ቃኝቶ ወደ ትክክለኛው ትራክ እንዲገባ ከማድረግ ባለፈ መድረክ ረግጦ ሊያስወጣ የሚችል እምነት፣ ፐርሰናሊ እንደዚህ አይነት እምነት የለኝም፣ አላደርግም። ለቀጣይ ምናልባት ግን ደግሞ እኔ ወደ መድረክ ስቴጅ ላይ ያለሁት እዛ ስቴጅ ላይ የተቀመጥኩት ቅማንትን ወክየ ብቻ አይደለም። መታወቅ መቻ ያለበት ይህ ነው። መድረክ ላይ ስቴጅ ላይ ወጣውተኝ አስራ አራት የፖለቲካ ፓርቲዎችን ወክየ ነው። የአስራ አራት ፖለቲካ ፓርቲዎችን ውክልና ይዤ መድረክ ላይ ስወጣ የቅማንት አጀንዳ ባለመካተቱ የቅማንትነትን ጉዳይ በቅሬታ ከማቅረብ ባለፈና በቅማንትነት ያልተያዙ አጀንዳዎች እንዲያዙ ግፊት ከማድረግ ባለፈ ስቴጅ ላይ የምወጣበት ምቹ ሁኔታ የለም ማለት ነው። ለምን? አንደኛ ያስኩት አስራት ፓርቲዎች ውክልና ነው። በሁለተኛ ደረጃ ደግሞ ስቴጅ ላይ መድረክ ላይ እየመራህ መድረክ ነው ለግጠም መውጣት ማለት የዛኔን ክብር መንካት ነው። ተሳታፊ ብትሆን ችግር አይገጥምህም ማለት ነው። መድረክ እየመራህ ግን አንተ ጥሎ የወረድከውን መድረክ አጠቃላይ ግሩፕን መበተን ማለት ነው። ሁለት ሺ ምናምኑን ህዝብ ስለዚህ መድረክ ላይ የተቀመጥ ነው። በዛ መንገድ እስኪ አንድ አንስት አነሳም ከሰማሁት አንጻር አፕሪሽት ማድረግ ያለብን ነገር አፕሪሽት ማድረግ አለብን፣ እውቅና መስጠት ያለብን ነገር እውቅና መስጠት አለብን። ይህ ባህል አለመዳበሩ ነው ዛሬም መደማመጥ የተሳነን የሚል ሐሳብ እያቀረብክ እንደሆነ እንረዳለሁ። ነገር ግን ያንተን ሐሳብ ወክለ ሄድከውን ህዝብ ሐሳብ ኢግኖር ያደረገ አካል እንደገና ደግሞ በስንት መከራ ከባህር ዳር ተጎንደር ተነስተው ወይም ታዲስ አበባ ተነስተው ባህር ዳር መግባት ግን እንደጥሩ እድል ነው ወይም ትፈጥረው። ምክንያቱም ለተወከልክለት ህዝብ አጀንዳው ካልተያዘ ምን ነው ሊመሰገም የሚችለው? እናንተ ባህር ዳር ላይ በሰላም መቀመጣችሁን እንደ ክሬዲት ልትሰጠው ትችላለህ ወይ? ጥያቄው ምንድን ነው? እናንተን እዛ እንድትቀመጡና እንድትሄዱ ያደረጋችሁ የቅማንት ህዝብ ወይም የአጠቃላይ የአስራ አራት ፖለቲካ ፓርቲዎች ፖለቲካል አይዲዮሎጂ ነው ብዬ አስባለሁ። ስለዚህ ከበስተጀርባ ብዙ ችግር ወይም ብዙ አጀንዳ ቀርቶ እናንተ ከዛ ላይ በብዙ ውጣ ውረድ ቢሆን ተዛ ተገንታችሁ በሰላም እንዲጠናቀቅ መድረጉ ቢመሰገንም፣ ግን መኮንን ያለበት ነገር የለም ወይ ሚል ጥያቄ ነው ያለኝ። እሱ እኮ ነው ነው እኔ እኮ ቅድሚያ ያነሳሁልህ እሱ ነው። ለምሳሌ 25 አመራ 25 የግሩፕ አወያዮች ናቸው ከአምስቱም የግሩፕ አወያይ አጀንዳዎችን ስላንጠባጠበ አጀንዳውን ስላንጠባጠበ ወይም ደግሞ አምስቱ እንዲጠቃለል ውክልና የተሰጣቸው ሰዎች አጀንዳውን አንጠባጥበው ስለተው እንዲያካቱ ግፊት ከማድረግ ባለፈ የሆነን አካል አሁን ለምሳሌ የምክክር ኮሚሽነሮችን ልትወቅስ የምትችልበት ምች ሁኔታ የለም። ለምን እነሷ ፋሲሊቴተርስ እንጂ አጀንዳ ለቅሞ የሚይዙ ሰዎች አይደለም፣ የሚሰጣቸውን የሚወስዱት። ስለዚህ ምክክር ኮሚሽኑን ምትወቅስበት ምንም ዓይነት ምክንያት አይኖርም ማለት ነው። እና አልቀረበም ወደ እነሱ ነው እናንተ አጀንዳ ወደ እነሱ አልቀረበም እነሱ እንዲቀርብ በቅጹ ላይ አቀጽ አስር ላይ አጀንዳችን ተመዝግቦ አልቀረበልንም ነው ጥያቄያችን ቅጹ ላይ የመዘገበው ደግሞ ቅጹ ላይ የመዘገበው ደግሞ አላፊነት የሚወስዱ እነማናቸው ማለት ነው። እነዛ አምስቱ ሰዎች ወይም ደግሞ 25 ሰዎች የተመረጡ ነው ሀያ አምስቱ ሰዎች ነው የምንወስደው ማለት ነው አላፊነት ከዛ በኋላስ እንዴት ነው ሊካተት የሚችለው አሁን እየተሄደበት ባለው ሲስተም ማለት ነው። አንደኛ በአቤቱታ በቅሬታ እናንተ እናንተ በቡድን ያነሳችሁትን የምትሰጡት አካል አለ። ያካል የብሔራዊ ውይይት የምክክር ኮሚሽነሩ ተወካይ አይደለም ተወካይ ነው? ተወካይ ካልሆነ ተሆነ እናንተ የሰጣችሁትን ኢግኖር ያደረገው ማን ነው? ኢግኖር ያጥጂ ነገርኩ ነው ኢግኖር የማድረግ መብት የላቸውም ስልጣን የላቸውም። የተነበበው ግን እንዳልተካተተ ነው። የተነበበው ግን እንዳልተካተተ ነው እኮ ሲነበብ። ግን ማን ነው ተረድተ ከሆነ መጀመሪያ በየቡድኑ አምስት አምስት ሰዎች አሉ አልኩ። በየቡድኑ አምስት አምስት የተወከሉት የቡድን አወያዮቹ እኔም እኔንም ጨምሮ የፖለቲካ ፓርቲዎችን አወያይ እንዲሆን የፖለቲካ ፓርቲዎች ሲመርጡኝ የማወያየው አጀንዳዎችን ማን እንዲያቀርብ ነው ማለት ነው። ተወያዮቹ የየራሳቸውን አጀንዳ ይዘው እንዲቀርቡ ነው አደለ እንደ ፖለቲካ ፓርቲ ማለት ነው። ቅጽ ዘጠኝን በዛች አጀንዳ ላይ ስንመዘግብ በቅጽ ዘጠኝ ላይ ስንሞላ ማን ያነሳውን ሀሳብ ነው የምንቀበለው ማለት ነው። የፖለቲካ ፓርቲ አመራሮቹ ያነሱን ሀሳብ ነው የምንቀበለው። አይሆንም፣ የእናንተ አጀንዳ አይያዝም ብሎ መመለስ አይቻልም። አልተቻለም በእኛ ግሩፕ ለምን ሰው አለኝ የሚለውን አጀንዳ ማካተት ይጠበቅበታል። ከዛ በኋላ ደግሞ ያን አለኝ ያለውን አጀንዳ ወደ አንድ ሲመጣ ላይ ምን ተፈጠረ ማለት ነው። ችግሩ እዛ ጋር ተፈጠረ። ማን ተፈጠረ ማን ነው እሱን ለማጣለ ነው ቅጽ አስር በማጠቃለያ ሂደቱ ላይ በማጠቃለያ ሂደቱ ላይ 25ቱም የፖለቲካ ማት 25ቱም ተወካዮች ከየቡድኑ የመጣን ተወካዮች በአዳራሽ ተገናኝተን ነበር 25ታችንም ተገናኝተን ቅጽ አስር ሲጠቃለል ሀያ አምስታችን ቁጭ ብለን ሁሉንም አጀንዳ ማጠቃለል ስለማንችል ሁሉንም አጀንዳ ሀያ አምስታችንም በአንድ ቅጽ ላይ የእያንዳንዱን ቡድን የእያንዳንዱን ግለሰብ የእያንዳንዱን ብሔረሰብ አጀንዳ ይህ እያዝ ይህ እያዝ እያልክ ማስመዝገብ ጊዜ ስለሚጨርስ አምስት ሰዎች ሰልክት አደረግን፣ ከሀያ አምስታችን መካከል ማለት ነው። ተጠቃለለ አንተ ወታል ተዛሬ እዛ ላይ አልነበርኩም፣ ከአምስቱ ማለት ነው። አምስቱ ካጠቃለሉት በኋላ እንደዚህ እንደተጠቃለለ ይቅረብ ም አላልንም በጠዋቱ ሶስት ሰዓት ተገናኝተን እስከ አራት ሰዓት ተኩል እስከ 20 ጉዳይ ለአምስት አካባቢ ቁጭ ብለን የተጠቃለለውን አጀንዳ ለ25 ገመገመ። ቅድም እኮ አቅርቤልህ ነበር ካልተረዳህ ካልሆነ በቀር። እሺ፣ ካቀረብን ከቀረበ በኋላ አምስቱ ይዘውት የቀረቡትን የማጠቃለያ በቀጽ አስር ላይ የቀረበውን አጀንዳ ለ25 2 የጋራ ተደርጎ ሲነበብ ያልተካተት አጀንዳ አለ ብለን አነሳን። እያልኩ ነው እኮ እሺ ያልተካተቱ አጀንዳዎች ናቸው። ምኑ ላይ ያልቀረቡት ማለት ነው? ስቴጅ ላይ ሲቀርብ ሪፖርት ሲደረግ እኛ እነዚህ ነዚህ ነጥቦች አልተካተቱም ያልናቸው ነጥቦች ሳይካተቱ ቀረቡ ማለት ነው። ከሀያ አምስቱ ወደ አምስቱ፣ ችግሩ የተፈጠረው እዛ ላይ ነው። ከሀያ አምስቱ ወደ አምስቱ ተወካዮች ተጠቃሎ ሲቀርብ የእናንተው ተነጥሎ ቀረ ማለት ነው፣ ቀረ ማለት ነው። እዛ ላይ ያልተካተቱት ነጥቦች እንዲካተቱ በሀሳብ ደረጃ ካነሳም በኋላ ሀያ አምስታችንም ስቴጅ ወጣን። አምስቱ ብቻ አይደሉም፣ ሀያ አምስታችን ስቴጅ ከወጣን በኋላ መድረክ ላይ ነው የቀረብ ነው ስንቀርብ ሪፖርት የሚያደርገው ዶክተር ደስ ይባላል። ሪፖርት ሲያደርግ የተጠቃለለውን ነው። መካተት የሚጠበቅባቸው ነጥቦች አሉ፣ ቅድም ሳነሳላ የነበሩት ለምሳሌ የቅማንት የማንነትና የራስ አስተዳደር ጥያቄ ጉዳይ ተብሎ እንዲነሳ እፈልጋለሁ። ይህንንም ሀያ አምስታችን ቁጭለን ስንወያይ በሀሳብ ደረጃ አንስቸው ነበር። አንድ ሁለተኛ፣ ቅድም አንቀጽ ማለት በ1999 ላይ የህዝብና ቤቶች ቆጠራ ኮድ የተሰረዘበት የቅማንት ኮድ መካተት አለበት። አካቱልን። እእየመዘገበ ሲይዝ ነበረ ምኑ ላይ ነው ችግር የቀጠሙ ሪፖርት ሲያደርግን አላደረገው መሆንም ሲያነብ የነበረው ስለሆነ ማለት ነው ይሄ አልተካተተም ስላልተካተተ የኛ ብቻ አይደለም ቅድም ስን እንደነበርኩት ሌሎች ብሄር ብሄረሰቦችም ያነሱት የነበረ ጥያቄ ነው በአቤቱታ መልክ ለምክክር ኮሚሽኑ አጀንዳ እንዲቀር በጣም ጥሩ እስኪ ምናልባት አልባት በውይይቱ መድረኩ ላይ በአጠቃላይ ጥሩ ነበር ለቅማንት ይሄን ነጥብ አስገኝታላል የምትለው ነገር አለ እንግዲህ ለቅማንት አጠቃላይ ምክክሩ ውጤታማ ያደርጋል ብለን የምናስበው አንደኛ፣ ቅድም ስንል እንደነበረው የያሲያዝ ናቸው አጀንዳዎች አሉ። ሙሉ በሙሉ ውልቅ ሆኗል ማለት አይደለም። የተያዙ አጀንዳዎች አሉ። ለምሳሌ ለምሳሌ የአማራ ክልልነት ስያሜ ጉዳይ በተመለከተ፣ ብሔራዊ መዝሙሮችን በተመለከተ፣ የአማራ ክልል መዝሙርን የፌዴራል መዝሙርንም የአማራ ክልል ስያሜም አማራ ሚለው። አማራ ክልል አንድ ብሔረሰብ ብቻ የሚወክል እንጂ ሌሎች ብሔር ብሔረሰቦች የሚወክል አይደለም ስናነሳው የነበረ ጉዳይ ነው። እና ሌሎች አጀንዳዎች ማለት ነው ስፔሲፊክ ሙሉ አጀንዳዎች ስላለ ስላለ ያዝኩ ነው እና ሌሎችም አጀንዳዎች ተይዟል። የተወሰኑ አጀንዳዎች ግን ዋና ዋና ቁልፍ ቁልፍ የሆኑ አጀንዳዎች ናቸው ያልተያዙት። አንደኛው ምንድን ነው፣ የህገ ልቦና እምነት በእንትን ውስጥ እንዲመዘገብ፣ በዩኔስኮ ውስጥ እንዲመዘገብ አጀንዳ ሆኑ እንዲያዝ መዝግቤ ሰተን ነበረ። እንደ ፖለቲካ ፓርቲዎች ውይይት ላይ ማንስተና ላይ ቅድም ስለ እንደነበርኩ በአምስታችን ውይይት እለትም አንስተናል ማለት ነው። ስለዚህ እነዚህ ነጥቦች መሰረት ባደረገ መንገድ አለማካተቱ ካልሆነ በቀር አለመካተቱ ካልሆነ በቀር የሃይማኖት አባቶች እኮ መጥተው ባህርዳር ላይ ባህር ዳር ላይ በአዳራሽ ጸሎት ማድረጋቸው እኮ ትልቅ ግባት ኮነ ፖለቲካል ትርፍ አለው። ለምን አንድነትን ሊያስተሳስር የሚችል ነው። በዚህ ምክክር ኮሚሽን ስም ነው መገናኘታችን በራሱ ውጤት ያመጣው ማለት ነው። ስለዚህ አንደኛ መገናኘቱ በራሱ የፖለቲካል አትሞስፌሩን የቀየረ ነው በሁለተኛ ደረጃ የተወሰኑ አጀንዳዎች ሙሉ በሙሉም ባይሆኑ የተወሰኑ አጀንዳዎች መያዛቸውም ሌላ ትርፍ ነው። በሶስተኛ ደረጃ አጀንዳዎች አለመያዛቸውም በራሱ ምክንያቱ ከምን የመነጨ እንደሆነ ማሳያም ሆኗል ማለት ነው። ምንድን ነው ምክንያቱ? እንዳያዙ ያደረጋቸው መሰረታዊ ምክንያት ምንድን ነው? ይህም የጥላቻ አይነት እይታ መኖሩን ማሳያዎች ናቸው፣ እንዲስተካከሉ በር የከፈቱ ናቸው ማለት ነው። ከነዚህ አጀንዳዎች አንጻር በሀገር አቀፍ የፖለቲካ የምክክር ኮሚሽኑ ላይም ውይይት እንዲደረግ የተደረገበት አግባብ ትልቅ ውጤት የሚያስመዘግብ ነው።